ስና ዳኔን ከሕይወታችሁ ካስወጣችሁ እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ሰላማችሁ እስከሚመለስ ድረስ፣ እንግዲህ በጣም ይገርማል። ሰላማችሁ እንዲመለስ ሁላችንም ሃሳባችንም ምኞታችንም ነው። ሀይሚና ቡራ ሰላማችሁ ይመለስ እላለው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ኢትዩብ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጠይቃችኋለሁ። አብራችሁ ይላላችሁ። አመሰግናለሁ። ዛሬ እንግዲህ ሀይሚ እንለያይ የሚል ብላው መጣች። እሱ ደግሞ እንደዚህ አይነት ነገር አይፈልግም እንኳን መለያየት ቀርቶ ሃይሚን እንዲህ ዝም ሊላትም አይችልም። እና ሀይሚዬ፣ ቆም ብለሽ አስቡበት። ሁለታችሁ ሁለታችሁ ተመካከሩ። ሁለቱን ከህይወታችሁ አስወጡ። ድሮም እነሱ መጥተው ነው ህይወታችሁን የበጠበጡት። ስለዚህ አሁን ማስተካከል ያለባችሁ ሁለታችሁ ናችሁ። አስተካክሉ። አስተካክላችሁ ወደ ነበረ መመለስ ትችላላችሁ ብዬ አስባለሁ። ሁለት ቆንጅዬዎች ማለት ነው። እና ለማንኛውም እነሱን ከህይወታቸው ካላስወጡ አሁንም ነገሩ እየከበደ ነው የሚሄደው። እነሱ የሚባል እሱም ከእሷ ጋ እሷም ከእሱ ጋ እንዳትሆን አንቺም ከዳንኤ ጋር እንዲያትሆኝ ከዚህ በኋላ ባልሽ ጋር አንተ ሚስት ጋር አብራችሁ ለመስራት ሞክሩ እላለሁ። ይህን ነው እኔ ምለው። ውድ አድማጭ ተመልካቾች፣ እናንተስ እንግዲህ ምን ትላላችሁ? እኔ እንደዚህ ነው ምለው፣ እነሱን ከህይወታቸው ማስወጣት አለባቸው። እነሱን ከህይወታቸው ካላስወጡ ዋጋ የለም። አሁንም ደግማችሁ እንደዚህ አይነት ነገር በህይወታችሁ ሶስተኛ ወይም አራተኛ ሰው አታስገቡ። እናንተ በሚዲያ ተወዳጅ ናችሁ። በራሳችሁ ነገር ስሩ፣ በራሳችሁ ሁኑ እላለው። በራሳችሁ ብትሰሩ አሪፍ ነው ብዬ ነው የማስበው፣ እና በመሀላችሁ ምንም አይነት ሰው አታስገቡ ነው የምለው። ለምንም ነገር ይሁን ማለት ነው። ሲጀመር እናንተ ከነሱ ጋር ሆናችሁ ሳይሆን ስሰሩት ለብቻችሁ ናችሁ ስሰሩ ራሱ የበለጠ ተወዳጅ እና ተከታይ ያላችሁ ሰዎች ስለሆናችሁ በራሳችሁ ብቻ ለመስራት ሞክሩ እላለሁ። ሃይሚ ዛሬ ጭቅጭቅ አልፈልግም ብላ ነበረ። ሁሌም በሰላም ነው። እንግዲህ ነገ እርቅ እንደሚወርድ ባለ ሙሉ ተስፋ ነኝ። ወደዚህም ሰላም ሆኑ ማለት ነው። አትጣሉ፣ አትጨቃጨቁ። ሱስንና ዳኒን ከህይወታችሁ አስወጡ። እነሱን ካስወጣችሁ በኋላ ሲጀመር ምንም የሚያገናኛቸው ነገር የለም ሲጀመር እነሱ ከእናንተም ጋር የሚሆኑም ሰዎችም አይደሉም እዘው በለመዱበት ቢሆን አሪፍ ነው ብዬ ነው ማስበው እናንተም ከእነዚህ አይነት ሰዎች ጋራ የምትሆኑ አይደላችሁም ብዬ ነው ማስበው እና ይህን ልታስቡበት ይገባል ነገ ሰላማችሁ በብሩጌ ቤት ነገ ፍቅራቸው ተመልሶ በሳቅ ሆነው እንደሚመጡ ባለሙሉ ተስፋ ነኝ እንግዲህ ምክንያቱም አንዳንድ ነገሮችን ወደ ያሰባችሁባቸው ሳይሆን ወደ ያላሰባችሁበት ቦታ ይሄዳልና እነሱም እንግዲህ። ይህንን ለማድረግ ደግሞ ያው ዛሬ ብሩኪም አይታችሁታል። ሁለቱም ዛሬ ነገር ወይም ጭቅጭቅ አይፈልጉም። በቃ በሰላም ነው እና አሪፍ ነው። ግን አሁንም ሱስን ወይም ዳኒን ይዛችሁ የምትመጡ ከሆነ ነገሩ አብቅቷል፣ አለቀ። ይህን ነው ምለው እና እነሱን ይዛችሁ መንጣት በፍጹም እንደሌለባችሁ ነው ማስረዳችሁ። አሁንም ይዛችሁ መንጣት የለባችሁም። ከህይወታችሁ አስወጡ እላለሁኝ ማለት ነው። ያን ታደረጋችሁ ሁሉም ነገር ሰላም ነው፣ ሁሉም ነገር አሪፍ ነው። እንደ በፊታችሁ ተሆናላችሁ ማለት ነው። እናንተ አንድ ላይ ሆናችሁ ማየት ስለሆነ የምንፈልገው፣ አሁንም አንድ ላይ ሆናችሁ ማየት ነው የምንፈልገው። ይህንን ለማለት ነው እንግዲህ ብቅ እያልኩት። ይሄ ቪዲዮ ከተመቻችሁ ላይክ፣ ሽር፣ ሲብ አድርጉ። እንግዲህ በሌላ እስከምንመለስ ሰላማችሁ ይብዛልኝ። አቢቱ ዩቲዩብ ነኝ። ሀሳብ አስተያየታችሁን በአክብሮትና በትትና እንድትሰጡ ጋብዣችሁ አለሁ። እንግዲህ የኔ ሀሳብ ይህንን ነው የሚመስለው። ምክንያቱም አሁንም እንዲህ ያልኩት እነሱን ከህይወታቸው ካስወጡ ሁሉም ነገር ሰላም ይሆናል፣ ብርቱ ይሆናል፣ ነገሩ ይረጋጋል። እነሱን ከህይወታቸው ካላስወጡ ሀይሚና ቡራ ያው ሌላ ችግር ውስጥ ነው የሚገቡትና ይህን ለማለት ነው የመጣሁት ባይ